ታልናለች የጠፋቸዋ ንግስት ተገኝታለች፣ ካለችበት ብቅ ብላልናለች። ያው እኔ ጠፋች አላልኩኝም ጠፋሽ ብለው ስም ስላጠፉ እንጂ አራለው ወገን፣ እስከሚያስፍላ ድረስ ማለት ነው። ሀይሚዬ የኔ ቅማም በትክታክ ፈታ ዘና እያለች መታለች ማለት ነው። እኔ አልሰጥም ልቤን ለፍቅር እኔ አልሰጥም እንዴ እያለች ማለት ነው። እርግጠኛ ነኝ ሀይሚዬ፣ ልብሽን ማሰጭው አጠገብሽ ላሉት ሁለት ሰዎች ነው አይደለ? አዎ፣ መሆን የለበትም ሲጀመር። ለብሩኬና ለብሩኬ ብቻ ነው ያንቺ ልብ፣ እናውቃለን የኛ ኮስታራ ማለት ነው። ያው ግን ሙዚቃው አጠገብሽ ላሉት ሰዎች ከሆነ ለሁለቱ አሪፍ ነው፣ ይገልጣል እና ያው ምንድን ነው ምልላችሁ ነው ውዶቼ፣ ዛሬ ያው ቪዲዮ ለቃለች፣ ፖስት አድርጋለች ማለት ነው። እኔ አልሰጥም ልቤ ለፍቅር አስጀምሮ ለማይጨርሰው እንዲ ለሚወላውሉ ሰዎች አይሰጥም። ለብሩኬ አይነቱ ነው የሚሰጠው በዝናብ ፈጥሮ ለሚደርስልኝ የኔ ነገር ለሚያሳስበው ለእኔ ላዛኙ ለእሱና ለእሱ ብቻ ነው። በደንብ በስነ ስርዓት ሙዚቃውን እኔ ሳብራራላችሁ ከነትንትን ትንትን ከነ ዝርዝር ሀሳቡ ማለት ነው ነው እኔ የምነግራችሁ እን እንጂ ዝም ብሎ ሀይሚ ዘፈነች እንደዚህ አይነት ሙዚቃ ዘፈነች ብቻ አደለም እኔ ከነ ትንትንትንትንትንትን ሀሳቡ ነው የምነግራችሁ ማለት ነው ውዶቼ። ትላላችሁ ለማንኛውም ዛሬ በኢትዮብም እንጠብቅሻለን ልዕልቷ። ሁልጊዜም ሰላም ሽ ይብዛ፣ ሁልጊዜም ደግሞ ሳቂለን፣ ሁልጊዜም እንደዚ ፈታ ፈታ በይ፣ ፈታ በይ። በአንቺ ፊት ላይ የሚተከፍተሽ ምናምን ምናምን እኛ አንፈልግም ማየት። እኔ አልሰጥም ልቤን ላባይ ሰው ላልሹ በጣም አሪፍ ነው። እንዳሰጫ ጠገብች ላሉት በጣም ተመችቶኛል። በዚህ አጋጣሚ ቤተሰብ ላይክ፣ ሼር አርጉ።